አዲስ ዓለም አቀፍ ኮንቬንሽን ማዕከል የኢትዮጵያን ፈጣን እድገት የሚያሳይ መሆኑን ጎብኚዎች ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተመርቆ ለጎብኚዎች ክፍት የተደረገው አዲስ ዓለም አቀፍ ኮንቬንሽን ማዕከልን የአዲስ አበባ ከተማ መምህራን ማህበርን ጨምሮ የስፖርት ማህበረሰቦችና የከተማዋ ነዋሪዎች ጎብኝተዋል። ያነጋገርናቸው ጎብኚዎችም ባዩት ነገር መደሰታቸውን ገልጸው ፕሮጀክቶችን በአጠረ ጊዜ ማጠናቀቅ እንደሚቻል ማሳያ መሆኑን አንስተዋል። እኛ እንደ ሀገር ያለፉን ዘመናቶች በቁጭት ቀድመ መስራት የነበረብን ነገሮች በአጭር ጊዜ ያሳካንባቸው፣ እንደ ከተማ የተያዘውን ህልም ለማሳካት የተሄደበት ርቀት ቁጭትን የፈጠረብን፣ ቅናትን የፈጠረብን፣ ከዚህም የተሻለ መስራት አለብን የሚለውን ስሜት ተጋብቶብናል። በጣም የሚያስደስት ነበር። እንዳሰብኩት ነው። ውጭ ወንጀ ዜናውን ሰማ ነበር፣ እከታተል ነበር። ስትሰራ እና ስመረቅም ውጭ ነበር። አጋጣሚ ለማየትም ስላገኘ በጣም ደስ ብሎኛል። እና ሀገራችንን ከፍ የሚያደርግና በዓለም አቀፍ የሚያስተዋውቅ አይነት ነገር ነው። ልዩ ሆኖ ነው ያገኘሁት። እኔ በዚህ እድሜ በዚህ ጊዜ ይሄንን ነገር አያለሁ ብዬ አልጠበኩኝም። ከሚልሽ በላይ ሀገራችን በጣም አድጋለች፣ በጣም ተለውጣለች። ውጭውን ስናይ ነው አሁን ግን በጣም እያየ ነው ያለ ነው እና በሚገርም ሁኔታ ያልጠበቅ ነው የቴክኖሎጂ እድገት ላይ ነው ያለችው ሀገሪቷ። በጣም ነው ደስ ያለኝ፣ በጣም ደስተኛ ነኝ። ያየ ነው ነገር በቃ ለመግለጽም ራሱ የሚከብድ ነገር ነው እና በጣም ደስ ብሎ እንደምታይ ከልጆች ጋር ነው ከተማሪዎች ጋር ነው የመጣሁትና በጣም ደስ የሚል ነገር ነው። አየ ነው በአገራችን ባለሙያ እንደዚህ ተሰርቶ ይህን ማየታችን በጣም ነው የገረመኝ። ማዕከሉ ታዳጊዎች የፈጠራ ችሎታቸው እንዲያዳብሩ መነቃቃትን የሚፈጥር ነውም ብለዋል። ኢትዮጵያ የተያያዘችውን ህልም ለማሳካት የምትፈልገውን ህልም ያየንበት በጣም የሚያስደስት ትውልዱ የሚማርበት ዛሬ እንዳጋጣሚ ያመጣ ነው መምህራኖቻችንን ነው መመራኖቻችን ስር ደግሞ ተማሪዎች አሉ። ልጆቹ በጣም ኢንትረስትድ ሆነው ነው የሚያዩት፣ ያናግራሉ፣ አብሮ ይጫወታሉ። ብዙ ፈን ነገር ነው። እንደ አሁን እኔ የልጅ ልጆቼ ጋር ነው የመጣሁት። በጣም ደስ ብሏቸው ተከታትሎ እያንዳንዱ እያነበቡ ቼክ ያረጉታል እና በጣም ወደውታል። በጣም ደስተኞች ናቸው፣ ምክንያቱም አይተው አያውቁም። ብዙ ጊዜ ከቤት ትምህርት ቤት ከትምህርት ቤት ቤት፣ ብዙ ጊዜ ቴሌቪዥን ላይ እና ስልክ ላይ ነው የሚያተኩሩት። እንዲህ አይነት ነገሮችን ሲያዩ ግን በጣም ነው ደስ የሚላቸው። አሁን ለምሳሌ ሮቦት ቅድም ሲያዩ ነበረ በጣም ኢሞሽናል የሆኑት በጣም ምንድናት እስከ ማለት ድረስ ማለት ነውና በጣም ደስተኞች ናቸው። በጣም ነው ደስ አላቸው። እና አብዛኛው ልጆች እራሱ በግድ ነው አሁን ያስወጣ ነው አን በጣም ብሎ ማለት ነውና ያዩት ነገር አይቶ ስለማያውቁት እንደዚህ ነገሮችን በጣም ነው ደስ አላቸው። ሮቦቶቹን አይተናል፣ እና ስዕሎቹ ደግሞ ሀገራችንን የሚገልጽ ስዕል አላቸው። እኔ ደስ ብሎኛል። ሀገሬን ማስዋብ እና እንደዚህ አይነት ቦታ ገንብቼ ሀገሬን ለማስጠራት እሞክራለሁ። ማዕከሉ ከጊዜ ወደ ጊዜ ውብ እየሆነች እና እየደመቀች ለመጣችው አዲስ አበባ ሌላ የራሱ የሆነ ውብ ገጽታ እንደሚያላብስም ተናግረዋል። የከተማውን ገጽታ የዚህ አካባቢ እየለወጠ ነው። ከውጭ ስታይም ግቢውንም መንገዱም አካባቢ ያለው አክሴስቢሊቲው ራሱ በጣም የለወጠ ነው። ሰፈሩን አካባቢው ባንናገርም ራሱ ይገለ እንትን ስራ ራሱ መሰክራል። የተሰራ ስራ ራሱ ምስክር ነው። እኛ ባና ወራ ማለት ነው። እና አዲስ አበባ እንደ ስሟ ድሮ እዚህ አካባቢ ቆሻሾች ነበረ ቆሻሻ ነበረና አሁን እንደዚህ ተውቦ ስናይ በቃ ይሄ ነው እሱ አይደለም ነው። ቦታው ራሱ ስናቀው ሲኤምሲ አካባቢ የተባበሩት እናውቀዋለን። ይሄ አካባቢያችን እዚህ ስለሆነ ማለት ነውና፣ ይሄ እንድዚህ አይነት አልቆ ስናየው በጣም ነው የተደነቁት ማለት ነው። ዱባይ ኢትዮጵያ ውስጥ እየመጣቸው ነው። በራሳችን ባህል መነሻ አድርጎ እነዛን ሀገራት ወደ ኢትዮጵያ እያመጣን ነው ሶ እኔ አሁን እዚህ ጋር ማስተላለፍ ፈልጓ አንዱ ትልቁ መልእክት መጎብኘት አለበት፣ ይህ አዲስ ኮንቬንሽናል ሴንተር መጎብኘት አለበት፣ በተለይ በተለይ በልጆቻችን መጎብኘት አለበት የሚል ወላጆች፣ በተለይ ለመምህራን ይሄን ማስተላለፍ ፈልጋለሁ። ዱባይ እንጂ ኩርታ ማን ነው አዲስ አበባ አትመስልም። በጣም ነው ደስ የምትለው ከመልሽ በላይ እና እኔ በጣም ነው ደስ ያለኝ። በፊት አሁን ኮሪደር ልማት ሲባል ብዙ ቤቶች ይፈርሳሉ፣ እንዲህ ነው፣ እንዲህ ነው ሲባል ነበር። እንኳን መጣ፣ እንኳን ሆነ፣ እንኳን አየነው። አዲስ ዓለም አቀፍ ኮንቬንሽን ማዕከል ኢትዮጵያ በቴክኖሎጂ ዘርፍ የደረሰችበትን ደረጃ የሚያሳይ ነው ያሉ ሲሆን የሌሎች ሀገራት ዜጎችም እንዲጎበኙት የማስተዋወቁ ስራ ተጠናክሮ ሊቀጥል ይገባል ብለዋል።